ብሪክስ ለኢሳያስ ታላቅ መርዶ ላከ። የሻቢያ የጦር ያመሰው የኢትዮጵያ አስፈሪው የጦር ሳተላይት። እስራኤል በአሜሪካ ተካደች። የአውሮፓ ሕብረት ፍልስጤም ያለን ወሰነ። የአሜሪካ መንግስት እያንቀጠቀጠ የሚገኘው የብሪክስ አባል ሀገራት ሕብረት ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስት አስደንጋጭ መርዶ ልኳል። የብሪክስ አባል አገራት ለኢትዮጵያ ከሚያበረከቱት የኢኮኖሚ ጥቅም በተጨማሪ ከኤርትራ ጋር ለገባችበት ግጭት የተለያዩ ድጋፎችን በማድረግ የኤርትራ መንግስት ላይ እየወሰደ ያለው እርምጃ የኤርትራ ጦርን አስደንግጧል። የብሪክስ አባል አገራት ለኤርትራ የላኩት መርዶና የኢትዮጵያ መንግስት ግጭቱን ለበላይነት ለማጠናቀቅ የሚያስችለውን ድጋፍ በተመለከተ በዝርዝር የምናስቃኛቸውናል። የኤርትራ ጦር ከኢትዮጵያ ጦር ጋር ግጭት ውስጥ ለመግባት እያደረገ ያለውን የጦር እንቅስቃሴ ተከትሎ ዝግጅት የጀመረው የኢትዮጵያ ጦር የኤርትራ ጦርን ያንቀ አዲስ የጦር ሳተላይት አብስሯል። ኢትዮጵያ ጦር ሳተላይት የኤርትራ ጦር መሪ ጀነራሎችን ያስደነገጠና የሚደበቁበትን ያሳጣ መሆኗል። ኢትዮጵያ ጦር ኤርትራ ጦርን ያተራመሰ ያለበት አስፈሪው የጦር ሳተላይትን በተመለከተ ዝርዝር ዘገባን የምናስቃኝችናል። ከምስራቅ አፍሪካ ጉዳዮች ስንወጣ ከአሜሪካ ጋር የጨጉላ ሽርሽር ላይ የነበረው የእስራኤል መንግስት ክህደት ተፈጽሞበታል። እስራኤል ላይ ክህደት የፈጸመው የአሜሪካ መንግስት ዓለምን ያስገረምና የእስራኤል ባለስልጣናትን ያስቆጣ እንቅስቃሴ ማድረጉ ተከትሎ ወዳጅነታቸው ሊፈርስ ይችላል የሚል ስጋትም ተፈጥሯል። የአሜሪካ መንግስት በእስራኤል ላይ የፈጸመው ክህደትና የእስራኤል ባለስልጣናት ስለ ጉዳዩ የሰጡትን አስተያየትንም ይዘንላችሁ ቀርበናል። በተያያዘ ዜና ከእስራኤል ጋር ግጭት ውስጥ ያለው ሐማስ ከአውሮፓ ህብረት አዲስ ውሳኔ ተሰምቷል። በአሜሪካ መንግስት አጋፋሪነት ፍልስጤም ላይ የተለያዩ እንቅስቃሴዎችን ሲያደርግ የቆየው የእስራኤል መንግስት ጋር አጣብቅኝ ውስጥ የገቡት የአውሮፓ ሀገራት ለፍልስጤም አዲስ ውሳኔ ወስነዋል። ከአውሮፓ ህብረት የተሰማው የውሳኔ ሀሳብ የአሜሪካና እስራኤል ባለስልጣናት ቁጣም ቀስቅሷል። ለሐማስ ከአውሮፓ ህብረት የተወሰነው ውሳኔና የአሜሪካና እስራኤል በውሳኔው ላይ ያላቸውን አስተያየት ይዘንላችሁ ቀርበናል። የዓለምን ትኩረት ሁሉ ሰብስበው ያዙ እነዚህን አንኳር ነጥቦችን በትንታኔ የምንመለከት ይሆናል። መነሻውን ቀይ ባህርና የአሰብ ወደብ ያደረገው የኢትዮጵያና የኤርትራ ጦር ፊት ለፊት በተፋጠጡበት በዚህ ወቅት ላይ የብሪክስ አባል ሀገራት ህብረት ኢትዮጵያ የጦር እጅግ ዘመናና ቴክኖሎጂ ቴክኖሎጂ የተላበሱ የጦር መሳሪያዎችን ማስታጠቅ መጀመራቸውን ተከትሎ የኤርትራ ባለስልጣናት ከፍተኛ በስጭት ውስጥ በመግባት የአስመራ ህብ የስብሰባ አዳራሽ አጨናንቀውታል። የብሪክስ አባል ሀገራት ህብረት አካል የሆኑት ሩሲያ፣ የተባበሩት አረብ ኤሚሬት እና ቻይና ከኢትዮጵያ ጋር ያላቸውን ወዳጅነት በማጠናከር እያደረጉት ያለው የጦር መሳሪያ ድጋፍ የኤርትራ ጦርን እያንቀጠቀጠ ይገኛል። በዓለማችን ከሚገኙ የጦር አምራች ሀገራት ተርታ የሚሰለፉት የብሪክስ አባል ሀገራት ኢትዮጵያን በመደገፍ በአፍሪካ ቀንድ ላይ ሀያልነታቸውን ለመገንባት የሚያስችል ድል እያመቻቹ መሆኑ የተረዱት የተለያዩ ሀያላን ሀገራትም የኢትዮጵያ ጦርን በመደገፍ በተለያዩ ማዕቀቦች ጀርቦ ይዛለውን የኢሳያስ አፈወርቂ መንግስትን ከወዲያኛው ለማፍረስ የሚያስችል እርምጃም ጀምሯል። በኤልሲ መንግስት ብቻ እየተደገፈ የሚገኘው የኤርትራ ጦር በሩሲያ ቻይና፣ እና የተባበሩት አረብ ኤሚሬት የሚደገፈውን የኢትዮጵያ ጦርን መቋቋም ባለመቻሉ አዲስ የጦር ስምሪትን ለመስጠት የኤርትራ ባለስልጣናት በአንድ ጉድጓድ ተቀምጠዋል። የተለያዩ ጦርነትና ግጭት ቀስቃሽ ስልቶችን እየተጠቀም ያለው የኢሳያስ አፈወርቂ ጦር ለአሜሪካ መንግስት እንኳን ፈተና ከሆነው የብሪክስ ህብረጋ ፊት ለፊት መጋጠም የሚያስችል አቅም ስለሌለው የተለያዩ ፖለቲከኞችን ከኢትዮጵያና ኤርትራ ጦር ግጭት በኢትዮጵያ ድል አድራጊነት የሚጠናቀቅ መሆኑን እየገለጹ መሆናቸውን ተከትሎ የኤርትራ ባለስልጣናት ተስፋ መቁረጥ ውስጥም ተዘፍቋል። በከፍተኛ መደናገጥ ውስጥ የገባው የኢሳያስ አፈወርቂ ጦር ከኢትዮጵያ አዲስ ያልጠበቀው መርዶ በጦር ሰራዊቱ ላይ ደርሶበታል። ከፍተኛ ቁጥር ያለው ሰራዊት በመመልመል የተለያዩ የጦር መሳሪያዎችን እያስታጠቀ በኢትዮጵያ ድንበር እና በአሰብ ወደብ ዙሪያ ያሰማራው የ ኢሳያስ አፈወርቂ መንግስት በጦር ሰራዊቱ እንቅስቃሴ የሚከታተል አዲስ ሳተላይት ከኢትዮጵያ ጦር በተሰጠው ተልዕኮ በኤርትራ አሰሳ ሊጀምር መሆኑን ተከትሎ የኤርትራ ባለስልጣናት ራስ መታት ሆኖባቸዋል። የኢትዮጵያ ጦር በኤርትራ አየር ክልል ላይ ሊያሰማራው ዝግጅቱን የጨረሰው ሳተላይት ከኢትዮጵያ መንግስት በተደበቀ አንድም የጦር እንቅስቃሴ የኢሳያስ አፈወርቂ ጦር እንዲያደርግ የሚያደርግ ከመሆኑ በተለየ የኤርትራ ጦር ኢላማ ውስጥ በማስገባት በቀላሉ እርምጃ ለመውሰድ የሚያስችልም ነው። ይህ እጅግ አስፈሪና ዘመናዊ ቴክኖሎጂ የተላበሰው ሳተላይት በስፔስ ሳይንስና ጂኦስፔሻል ኢንስቲትዩት በሻንጋይ ማይክሮ ሳተላይት ኢንጂነሪንግ ማዕከል በተደረሰ ስምምነት ስያሜው ኢትዮጵያ ሪሞት ሴንሲንግ ሳተላይት ወይንም ኢቲአርኤስ2 የተባለችውን ሶስተኛውን የመሬት ምልከታ ሳተላይት በዋነኝነት በወታደራዊ ጦር ኃይል ላይ ለወታደራዊ ስምሪት የሚውል ሳተላይት ሲሆን በኤርትራ አየር ኃይል ላይ በመሰማራት የተለያዩ መረጃዎችን የማምጣት ሥራ ለማስጀመር እንቅስቃሴ መጀመራቸው የኤርትራ ጦር ጀነራሎች የሚይዙት የሚጨብጡት አሳጥቷቸዋል። የኤርትራ ጦርን ያንቀጠቀጠ የሚገኘው ኢቲአርኤስ ሁለት የተሰኘው የመሬት ምልከታ ሳተላይት የቆይቷ ጊዜዋ አምስት አመት ስም ሲሆን 0.5 ሜትር የምስል ጥራት ሪዞሉሽን ያላት በመሆኑ በቀላሉ የተሰጣትን የቀጠና አካባቢውን ሙሉ መረጃ ይዛ በመምጣት የኢትዮጵያ ጦር ስትራቴጂክ የሆነ የጦር እርምጃዎችን ለመውሰድ የሚያስችልም ሲሆን ይህም ሳተላይት ከወታደራዊ ስምሪት በተጨማሪ በሌሎች ዘርፎች ላይም የሚያበረክተው አስተዋጽኦ እጅግ ከፍተኛም ነው። ከምስራቅ አፍሪካ ዘገባዎች ስንወጣ የሃማስ መንግስት ከእስራኤል ጋር በመጣመር የተለያዩ እርምጃዎችን እየወሰደች የነበረችው አሜሪካ እስራኤልን ያስደነገጠ እንቅስቃሴ ማድረግ መጀመሯ ተሰምቷል። እስራኤልና ሃማስ እያደረጉ ያሉትን ግጭት አሸማጋይ በመሆን ከእስራኤል ጎን ስትሰለፍ የቆየችው አሜሪካ ከእስራኤል መንግስት እውቅና ውጪ ከሃማስ ባለስልጣናት ጋር ድርድር ማድረጋቸውን የሚገልጽ መረጃ መውጣቱን ተከትሎ የእስራኤል መንግስት ባለስልጣናት የዶናልድ ትራምፕ አስተዳደርን ክህደት ፈጽሞብናል በሚል ኩርፌዎስ ገብቷል። የዶናልድ ትራምፕ አስተዳደር በጋዛ ያለውን ከፍተኛ ፍላጎት በማሳካት እስራኤል ከጎኔ ይሰለፋል ብትልም የአሜሪካ መንግስት ከሀማስ ጋር ለድርድር መቀመጡ ብዙዎችን እያነጋገረም ይገኛል። የአሜሪካ መንግስት ባለስልጣናት ከድርድሩ በኋላ በሲኤንኤን ጋር በደረጉት ቆይታ የሀማስ አመራሮች አድናቆት ሲችሯቸው መደመጣቸው የእስራኤልና የአሜሪካ ግንኙነትን ሊያሻክረው እንደሚችልም እየተነገረ ይገኛል። የአሜሪካ መንግስት በእስራኤልና ሐማስ መካከል የተለያዩ ድርድሮችን እንደሚፈጽም ከፍተኛ ጥረት ቢያደርጉም የእስራኤል መንግስት የፍልስጤም ግዛቶችን እንዲቆጣጠሩ ያለው ፍላጎት ከሐማስ ጋር ግጭት ውስጥ አስገብቶት ቆይቶ የአሜሪካ መንግስት ጋዛን የማልማት ፍላጎት ተከትሎ የአረብ ሀገራት ህብረት ይፋ ያደረጉት የጋዛ መልሶ ማልማት እቅድ አሜሪካን በድብቅ ከሐማስ ጋር እንድትመክር ያስቻለ መሆኑ የተለያዩ ፖለቲከኞች እየገለጹ ይገኛሉ። የዶናልድ ትራምፕ አስተዳደር ከሐማስ ጋር ባደረገው ድርድር እስራኤል ቁጣ የቀሰቀሰም ሲሆን ከአሜሪካ መንግስት ጋር የጀመረችው ግንኙነትን ለማሻከር ከጫፍ የደረሰችው እስራኤል የተለያዩ ዓለም አቀፍ ተቋማትና ሀገራት ያስቆጣ ውሳኔ በመላው ጋዛ ላይ የኤሌክትሪክ ኃይል አቅርቦትን እንዲቋረጥ ትዕዛዝ በማውጣት አሜሪካና ሐማስ በድብቅ ላደረጉት ድርድር የበቀል እርምጃም ተራምዳለች። የአገሪቱ የኢነርጂ ሚኒስቴር አሊ ካህን ታጋቾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉም አማራጮችን እንጠቀማለን ሲሉም ተናግሯል። ሚኒስቴሩ የሰጡት ትእዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖችን ከስራ ውጪ እንደሚያደርግ ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታናዮቭ አስተዳደር በቀጣይ ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችልም ነው እየተነገረ ያለው። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷም ይታወሳል። በሌላኛው መረጃችን በአሜሪካ መንግስት ክህደት የተፈጸመበት እስራኤል ከአውሮፓ ህብረትም አስደንጋጭ መርዶ ሰምቷል። የአውሮፓ ህብረት ሁለት ፍልስጤማያንን ጮብ ያስደገጠና የአሜሪካና የእስራኤል መንግስትን ያስደነገጥ ውሳኔን ማሳልፏል። የአውሮፓ ህብረት አባል አገራት የሆኑት ፈረንሳይ፣ እንግሊዝ፣ ጣሊያንና ጀርመን የእስራኤልና የአሜሪካ በሀማስ ላይ የፈጠሩትን ጥምረት ሲቃወሙ የቆዩም ሲሆን የአረብ አባል ሀገራት ህብረት በ53 ቢሊዮን ዶላር ጋዛን መልሶ ለማልማት ያጸደቁትን እቅድ ማጽደቃቸውን ተከትሎ የአሜሪካና የእስራኤል መንግስት ቁጣ ተቀስቅሷል። የአውሮፓ ህብረት አባል ሀገራት ለሀማስ በሚያደርጉት የጦር ድጋፍ ከአሜሪካ ጋር ግጭት ውስጥ የገቡም ሲሆን ከነዚህም መካከል የእንግሊዝ መንግስት የጀመረው ተጠቃሽ ሲሆን፣ የጋዛን መልሶ ማልማት እቅድ ለማጽደቅ የእንግሊዝ መንግስት የራሱ ሚና መጮቱ የተለያዩ ዓለም አቀፍ ሚዲያ ተቋማትም አስቴታቸውን እየሰጡበት ይገኛሉ። የጋዛ መልሶ ግንባታ እቅድ አረብ ሀገራትን ካጸደቁት በኋላ የተለያዩ የዓለም ሀገራት በእቅዱ ላይ አስቴያየትንም እየሰጡ ሲሆን የአሜሪካና የእስራኤል መንግስት እቅዱን በመቃወም የመጀመሪያዎቹ ቢሆኑም የአውሮፓ ህብረት ግን እቅዱን ማጥደቁ ፍልስጤማውያንን ጮቤ አስረግጧል። የአውሮፓ ህብረት የጋዛ መልሶ ማልማት እቅድ ካጸደቁ በኋላ የፈረንሳይ፣ እንግሊዝ፣ ጣሊያን እናም ጀርመን የውጭ ጉዳይ ሚኒስቴሮች መስሪያ ቤቶች በጋራ በወጡት መግለጫ በ53 ቢሊዮን ዶላር ጋዛን መልሶ ለመገንባት ላቀረበው እቅድ ደጋፋቸውን እንደሚሰጡ አስታውቋል። እቅዱ ጋዛን መልሶ ለመገንባት ተጨባጭ መንገድ ነው ያሉት ሀገራቱ እንደ ቅዱ ተግባራዊ ከተደረገ በጋዛ በአስቸጋሪ ሁኔታ ውስጥ የሚኖሩ ፍልስጤማውያንን ሕይወት ተቀጣይነት ባለው መልኩ ለማሻሻል የሚረዳ ነው ብሏል። ሀማስ ከእንግዲህ ጋዛን ማስተዳደር የለበትም ወይም ለእስራኤል ስጋት መሆን የለበትም ያሉት አራቱ ሀገራት በጋዛ መልሶ ግንባታ የፍልስጤም አስተዳደር የሚኖረው ሚናእና የተሃድሶ አጀንዳውን አፈጻጸም እንደሚደግፉም አስታውቋል። የአረብ ሀገራት መሪዎች ባሳለፍነው ሳምንት በካይሮ ባደረጉት ስብሰባ የጋዛን መልሶ ግንባታ ዕቅድ ካጸደቁ በኋላ የተለያዩ የድጋፍና ተቃውሞ ድምፆችም እየተሰሙ ይገኛሉ። የአረብ አባል ሀገራት ህብረትና የአውሮፓ ህብረት ያጸደቁት ጋዛን መልሶ የማልማት እቅድ ከፍተኛ ትኩረት ከተለያዩ ተቋማትና ሀገራት እያገኘም ሲሆን ከነዚህም መካከል 57 አባል ሀገራት በውስጡ የያዘው ዓለም አቀፍ የእስልምና ትብብር ድርጅት በሳውዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱን ሙሉ በሙሉ ድምፅ ተቀብሎ ማዘጉን ተከትሎ የጋዛ መልሶ ማልማት እቅድ ተፈጻሚ መሆን የሚችል እንደሆነም ብዙዎች እየገለጹት ይገኛሉ። የእቅድ ተፈጻሚነት ለፍልስጤሚያን ከፍተኛ ደስታን ቢፈጥረም የአሜሪካና እስራኤል መንግስታት አስቆጥቷል። ጋዛን የሚያስተዳድረው ሐማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፊልስጤማውያን አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰውን ውሳኔ በደስታ እንደሚቀበለው አስታውቋል። ጋዛን መልሶ በመገንባት እቅድ በደስታ እንቀበላለን ያለው ሃማስ ለስኬቱም የሚያስፈልጉ ሁሉንም ጥረቶችን እንደሚያደርጉም ጥሪ አቅርቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድ ውድቅ አድርጓል። ቅዱ ጋዛን በአሁኑ ጊዜ ለመኖሪያ አመች ያለመሆኗን እንዲሁም ነዋሪዎቿ በፍርስራሽ እና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነት አልተመለከቱም ብሏል። እስራኤል ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድ መሬት ላይ ያለውን እውነታን ያላገናዘበ ነው በሚል ውድቅ አድርገዋለች።